የ2017 የኢትዮጵያ ዋንጫ አሸናፊው ሲዳማ ቡና እግር ኳስ ክለብ ሐዋሳ ከተማ ሲደርስ ደማቅ አቀባበል ተደረገለት። ከተመሠረተ 16 ዓመታትን ያሳለፈው ሲዳማ ቡና እግር ኳስ ክለብ ሐዋሳ ከተማ ሲደርስ በሺዎች የሚቆጠሩ የክለቡ ደጋፊዎች እንዲሁም የከተማዋ ነዋሪዎች በመገኘት ደማቅ አቀባበል አድርገውለታል። በአቀባበል ስነስርዓቱ ላይ የሲዳማ ክልል ምክትል ርዕሰ መስተዳደርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ እንዲሁም የክልሉ ባህልና ቱሪዝም ስፖርት ቢሮ ኃላፊና የሲዳማ ቡና እግር ኳስ ክለብ ቦርድ ሰብሳቢ አቶ ጀጓ ገኘውን ጨምሮ የክልሉ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። የመክፈቻ ንግግር ያደረጉት የሲዳማ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊና የሲዳማ ቡና እግር ኳስ ክለብ ቦርድ ሰብሳቢ አቶ ጀጓ ገኘው እንደተናገሩት የሲዳማ ቡና እግር ኳስ ክለብ ከተመሰረተ 16 ዓመታትን ያሳለፈ እንደሆነ ገልጸው፣ ክለቡ ለዚህ ውጤት እንዲደርስ የክልሉ መንግስት እንዲሁም የክለቡ ደጋፊዎች የማይተካ ሚና እንደተጫወቱ ተናግረዋል። ሲዳማ ቡና ክለቡ በታሪኩ ለመጀመሪያ ጊዜ ድንቅ በብቃቱን በማሳየት የ2017 የኢትዮጵያ ጥሎ ማለፍ ዋንጫን በማሸነፍ እነሆ ዛሬ ዋንጫ ይዞ በድል ገብቷል። በድጋሚ እንኳን ደሳለን እንኳን ደስ አላችሁ ለማለት ፈልጋለሁ። ይህ ብቻ አይደለም፣ በ2016 ዓ ም ወደ ፕሪምየር ሊግ በማደግ ማደግ የቻለው የሴቶች እግር ኳስ ክለብ በታላቅ ተጋድሎ ጠንካራ ተፎካካሪ በመሆን ሶስተኛ ደረጃን በመያዝ ማጠናቀቅ ችሏል። ሴት በሲዳማ በስፖርቱም ዘርፍ ተሳታፊ መሆን የቻሉና ወደ ፕሪምየር ሊግ ከተቀላቀሉም በኋላ ጠንካራ ፉክክር ማድረግ የቻሉና ውጤት ያስመዘገቡ ስለሆኑ አንድ ጊዜ እነሱንም ብታበረታቷቸው እንኳን ደስ አላችው፣ እንኳን ደስ አለ ለማለት ፈልጋለሁ። የእለቱ የክብር እንግዳ የሆኑት የሲዳማ ክልል ምክትል ርዕሰ መስተዳደር እና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ በበኩላቸው የሲዳማ ቡና ስፖርት ክለብ በ2017 የውድድር ዓመት በሁሉም ውድድሮች ውጤታማ ሆነው መጨረሱን ያስታውሱ ሲሆን አቶ በየነ በቀጣይ ክልሉ ስፖርቱ ውጤታማ መሆኑ እንዲቀጥል በትኩረት ለመስራት ድጋፍና ክትትል እንደ መንግስት እንደሚደረግ ገልጸዋል። የዘንድሮው የውድድር ዘመን ለክለባችን የድርብ ድል ዘመን ነው። ታዳጊ ቡድናችን የሻምፒዮንነት ድል በመቀዳጀቱ ለስፖርት አፍቃሪው ከፍተኛ ደስታን የፈጠረ ነው። ወደ ፕሪሚየር ሊግ ከተቀላቀለ አንድ ዓመት ያስቆጠረው የሴቶች ቡድናችን በሦስተኝነት የውድድር ዓመቱን ማጠናቀቁ ምን ያህል ወደፊት ውጤታማ ይድል እንደሚጠብቃቸው ማሳያ ስለሆነ፣ ይህም ደስታችንን እጥፍ የሚያደርግ ነው። የስዳማ ቡና ዋናው ክለብ ከክልል አልፎ ሀገርን ወደሚወክልበት ከፍታ መድረሱ ለእኛ ደስታችንን እጥፍ ድርብ የሚያደርግ ስለሆነ ምንም እንኳን ሜዳ ውስጥ ገብተን ባንጫወትም። እናንተን በሚያስፈልጋችሁ ሁሉ በመደገፍ በሄዳችሁበት በመሄድ ምንም እንኳን ተጋድሎው የእናንተ የተወሰኑ ደቂቃዎች ተጋድሎ ቢሆንም ይሄ ህዝብና መንግስት ሁሉም ከእናንተ ጋር በሄዳችሁበት ልቡን እየላከ ውስጡ ለእናንተ ፍቅር ያለውና በጣም የሚያከብራችሁ መሆኑን በዚህ አጋጣሚ ይገልጻለሁ። የቡድን አባላቶችም በአመቱ መጀመሪያ የተለያዩ ተግዳሮቶችን እንደገጠማቸው ገልጸው የቡድን አንድነታቸው እንዲሁም የክለቡ ደጋፊዎች ከጀርባቸው በመሆናቸው ለዚህ መድረክ እንዲበቁ እንደረዳቸው ተናግረዋል። ስንጀምር ትንሽ ተቸግረን ነበረ። ያ የተቸገርንበት ምክንያት ምንድ ነው? የመጀመሪያ የመዋቀራችን ችግር ነበረ። ያንን ነገር አስተካክለን ከዛ በኋላ ቲም ስፕሪታችንን በደንብ አንድ አድርገን አሁን ዛሬ ላይ ለምታየውን ደስታ ከደጋፊዎቻችንም ጋር ከቦርዱም ጋር ልናከብር ችለናል። ይህንን ነገር ያሳካ ነው ብቻችን አይደለም። ምክንያቱም የግድ እነሱ መኖር ነበረባቸው ከጀርባችን እነሱ አግዘውን፣ ዛሬ ላይ እንግዲህ ያው እንደምታየው ትልቁን ነገር እያከበር ነው ብዬ አስባለ። በክለቡም ታሪክ ትልቁን ነገር አሳክተናል ብዬ አስባል። ቀላል አይደለም። ውድድሩ ከባድ ነው። በተለይ ጥሎ ማለፍ ሲሆን ነጥብ የምትይዝበት እንትን አይደለም። ከተሸነፍክ ከተሸነፍክ ነው እና ጠንካራ ውድድር ነበር። በየውድድሩ ያጋጠመን እንትን ከባድ ነው እና ከጊዜ ወደ ጊዜ ከጌም ወደ ጌም እያሸነፍን እያሸነፍን መጨረሻ ላይ ያው ሻምፒዮን መሆን ችለናል። የ2017 የኢትዮጵያ ዋንጫ አሸናፊው የሲዳማ ቡና ዋና ቡድን እንዲሁም የኢትዮጵያ ከ20 ዓመት በታች አሸናፊው የሲዳማ ቡና ተስፋ ቡድን በዕለቱ ለክልሉ መንግስት ያገኙትን ዋንጫ ማስረከብ ችለዋል።